ከሰባት በላይ የመኖሪያ አፓርትመንቶችን እና ሞሎችን በታማኝነት ያስረከበው ቴመር ፕሮፐርቲም አሁን ደግሞ 35% ልዩ ቅናሽ በማድረግ በመሀል ከተማ ፒያሳ ሊስት የገብረ ማርያም ትምህርት ቤት ጀርባ ከባለ አንድ እስከ ባለ ሶስት መኝታ በ6.9 ሚሊዮን ብር ሙሉ ክፍያ ከ690 ሺህ ብር 10% ቅድመ ክፍያ ጀምሮ እንዲሁም ግንባታቸው ከ80% በላይ የደረሱ ቤቶችን አያት አደባባይ ፊት ለፊት እየሸጥም እንገኛለን። የንግድ ሱቅ ከፈለጉም ፒያሳ አድዋ 00 ፊት ለፊት ጂ ፕላስ 5 የገበያ አዳራሽ በ900 ሺህ ብር ቅድመ ክፍያና ሚሊዮን ብር ሙሉ ክፍያ አቅርበናል። ቀሪውንም ሳይቸገሩ በረጅም ጊዜ ያልወለድ በኢትዮጵያ ብር ይከፍላሉ። የምር ፕሮፐርቲም ስልክ 0974779778 ወይም 0918331511 ይደውሉ። ኤርትራ ሰብን በድርድር ለኢትዮጵያ ሳውዲ አረቢያ በሚስጥር ምን አደረገችም? ኢትዮጵያና ኤርትራ ሁለት ሀገራት ቢሆኑም ዕጣ ፈንታቸው ግን የተሳሰረ ነው። ሁለቱ ሀገራት በመንግስታቸው ሴራ ህዝብ ከህዝብ ሳይገናኝ በመኖሩ ሁለቱም ዋጋ ከፍለዋል። ኢትዮጵያ የሚያስፈልጋት ባህር ኤርትራ ውስጥ ርካሽ ነው፣ ሰፊ ነው ሰው የማይደርስበት የባህር አውሬ የሚፈነጭበት ረጅም የባህር በር አላትም። ኤርትራ የምትፈልጋቸው በተለይም ከምግብና ኢኮኖሚ ጋር ተያይዞ ኢትዮጵያ ውስጥ ብዙ ናቸውም ገብ አለም ሁለቱ ሀገራት ተረዳድተውና ኢኮኖሚያዊ ውህደት ፈጥረው የማይኖሩ ከሆነ ተነጣጥለው የትም እንደማይደርሱ ግልጽ ነው። ዘላለማቸውን ሲዋጉ በራቸውን ሲዘጉም አይኖሩም። በዚህ ሁለቱም ሀገራት ተጎድተዋል። ኤርትራን የሚያክል የባህር በር ይዛ ዛሬም ህዝቧ በስደትና በድህነት ይኖራል። ኢትዮጵያም ዙፍ ኢኮኖሚና ይህን የሚያክል ህዝብ ይዛ በምትፈልገው ልክ ማደግ አልቻለችም። ከሰሞኑ ኤርትራና ኢትዮጵያ ከፍተኛ የሆነ ውጥረት ላይ ይገኛሉ። ወደ ግጭት እንዳይገቡም ተፈርቷል። ታዲያ ከሳውዲ አረቢያ ደስ የሚያሰኝ መረጃ ተሰምቷል። የዓለም አሸማጋይ የሆነች የመጣችው ሳውዲ አረቢያ ኢትዮጵያና ኤርትራን ለማስታረቅና ለማስማማት እንቅስቃሴ ላይ መሆኗ ተሰምቷል። እስከ መጨረሻው ድረስ ተከታተሉንም። ሳውዲ አረቢያ በቀይ ባህር ብዙ ከሚጠቀሙት ሀገራት ቀዳሚዋ ናትም። ነዳጇ የሚተላለፈው በ መስመር በመሆኑ ይቀጠና እንዲታመስ አትፈልግም። ምክንያቱም የራሷ ህልውናም የተመሰረተው በዚሁ ባህር ላይ ነው። ሳውዲ አረቢያ የሀገር ሽማግሌ ሆናለችም። በዓለም የሚፈጠሩ ፖለቲካዊ ጸቦችን እያደራደረችና እያግባባች ነው። ሳውዲ ሶስት ዓመት የዘለቀውን የዩክሬንና የሩሲያን ጦርነት ለማስቆም ሩሲያና አሜሪካን አደራድራለችም። የመጨረሻውን ፊርማም ፑቲንና ትራምፕ ሳውዲ ላይ ተገናኝተው ለመፈራረም ታርቀዋል። መካከለኛው ምስራቅ ላይ ለሚፈጠር ማንኛውም ጸብ አስተዳደግ ታቃዋ ሳውዲ አረቢያ ሆና አለችም። ኤርትራና ኢትዮጵያ ከስድስት ዓመት በፊት እርቅ ሲያወርዱም የሰላም ስምምነት የተፈራረሙት ሳውዲ ጅዳ ላይ እንደነበር ይታወቃል። አዎ ሳውዲ አረቢያ ኢትዮጵያ ወደ ቀይ ባህር እንድትመጣ አትሻም። ይህ የራሷ ምክንያት አላት። ነገር ግን ሁለቱ ሀገራት ወደ ውጊያ ገብተው መስመር እንዲቋረጥ ደግሞ በፍጹም አትፈልግም። እናም አሁን ላይ እንደ መረጃ ምንጮች ሳውዲ አረቢያ ኢትዮጵያና ኤርትራን በጦርነት ልታሳኩት ወይም ልታስቀሩት የምትፈልጉት ነገር እዚህ መነጋገራቸው አሳኩ ብላለችም። የሽምግልናው ሂደት ገና በዝርዝር አልወጣም፣ እንቅስቃሴ ላይ ነው። ይህ ለኢትዮጵያም ለኤርትራም ደስ የሚያሰኝ መረጃ ነው። በድርድሩ ሁለቱም ጥያቄ ይኖራቸዋል ተብሎ ይታመናል። የኢትዮጵያ ጥያቄ አሰብን ይሆናል ተብሎም ይታመናል። ኤርትራ አሰብን በለውጥ ወይም ደግሞ በሌላ አማራጭ ለኢትዮጵያ ክፍት ልታደርግ ትችላለችም። አንዳንድ መረጃዎች እንደሚያመለክቱት ደግሞ ቀደም ብሎ ጀምሮ ኤርትራ ኢትዮጵያ አሰብን እንድትጠቀም ፍላጎት ነበራትም ጎት ግን በኪራይ ወይም ደግሞ የደቢባል ኢትዮጵያ በነጻ እንድትጠቀም ማድረግ ነው። ኢትዮጵያ የፈለገችው ግን ዘላቂ ወይም የራሷ የሆነ ወደብ ነው። ኤርትራ ዘላቂ የባህር ግዛት ለኢትዮጵያ መስጠት ከማንም በላይ የሚጠቅማት ራሷ ነውና ጥሩ መካሪ ካገኘች ሊሆን የሚችልበት እድል ያበቃ አይደለም። ካልሆነ ግን ኢትዮጵያ ከባህር በር ርቃ ከዚህ በላይ ልትኖር አትችልም። ኢትዮጵያ ከባህር በር እስከ 60 ኪሎ ሜትር ድረስ የምትቀርብበት አቅጣጫ አላትም። ይህም በመኪና የአንድ ሰዓት ተኩል ጉዞ ማለት ነው። ይህ አቅጣጫ በጅቡቲና ኤርትራ ድንበር አቅጣጫ ነው። ኢትዮጵያ እስከ ዛሬ ባህር በር አታ የዘለቀችው በሁለት ምክንያት ነው። አንደኛውና ትልቁ ምክንያት በሀገር ውስጥ ያለው አለመረጋጋትና የጥላቻ እንዲሁም የዘር ፖለቲካ ነው። ይህ የዘር ፖለቲካ የባህር በሩን አጨብጭቦና ፈርሞ የላከ ነው። አሰብን ለኤርትራ የሰጡት የኢትዮጵያ መሪዎች መሆናቸውን ማሰብ ዛሬ ላይ የሚዘገንነን ግን እውነት የሆነ ነው። ዛሬ ኤርትራ ይህንን ስተት መረዳት አለባትም። ኢትዮጵያ የባህር በር እስካላገኘች ድረስ ሰላም ሊፈጠር እንደማይችል ኤርትራውያን ጭምር ያውቁ ይገባል። ከአንድ ሺህ ኪሎ ሜትር በላይ ከተለጠጠው የባህር በር በለውጥ አልያም ባንዳች ሰጥቶ መቀበል ለኢትዮጵያ ከመቶ ሜትር ያልበለጠ ቦታ በመስጠት ቀጠናውን እጅግ ሰላማዊ ማድረግ ይችላሉ። ለባህር በር ሲባል ድጋሚ ወደ ደም መፋሰስ መግባት አያስፈልግም። ጦርነት በየትኛውም ሁኔታ መጨረሻ ላይ መምጣት ያለበት ነው። እነዚህ አንድ ነገር ግን ሁለት የሆኑ ተለያይተው የማይለያዩ ሀገራት በአጭር ታሪካቸው ብዙ ደም ተፋ ተፋሰዋል በመቶ ሺዎች ተላልቀዋል። በሰማዕታት እየማሉ ሐውልት እያቆሙ እንዲኖሩ የተፈረደባቸው ይመስል ዛሬም ያላቸውን ከመካፈል ይልቅ አልሰጥም በሚል የግጭት ዜና እየተሰራባቸው ነው። ከመተባበር ይልቅ መለያየት፣ በርን ከመክፈት ይልቅ መዝጋት፣ ያለን ሰጥቶ የሌለን ከመውሰድ ይልቅ የራስን ይዞ ሲቆዝሙ መኖር አክሳሪ ነው። ሳውዲ አረቢያ መጀመሪያ የተነገረው ውይይት ትልቅ እድል ነው። ለባህር በር በሚል ሊነሳ የሚችለውን እጅግ አውዳሚ ጦርነት ያስቀራል። ሳውዲ አረቢያ የመጀመሪያውን ሰላም ስመ ምነት ታዛቢ እንደመሆኗ መጠን ያለፈው ሰላም ስምምነት ተፈጻሚነቱ ምን ላይ እንደደረሰና አሁን እየተፈጠረ ያለውን ጉዳይ የሚፈትሽ ይሆናል ተብሎ ይታመናል። ከሰሞኑ በተደጋጋሚ ወደ ሳውዲ አረቢያ ሲመላለሱ እንደቆዩ ይታወቃል። የድርድሩ ነገር ገና ጅምር ነው፣ ተስፋ የሚደረግበት እንጂ ድምዳሜ የሚሰጥበት አይደለም። ሳውዲ አረቢያ ራሷ አሰብን የምትፈልግ መሆኑንም መዘንጋት አያስፈልግም። ይህ ነገር እንዲሳካ የምትፈልገው አንድ ነገር ሲሆን እሱም ቅንነት ነው፣ በተለይም ከኤርትራ መሪዎች በኩል ቅንነት ያስፈልጋል። የተጠናከረችና የተረጋጋች ሀገር ለእኔ ስጋት ናት የሚለውን አስተሳሰብ የኤርትራ መንግስት መጣል ይኖርበታል። አብሮ ለማደግ ተጋርቶ በኢኮኖሚ ከፍ ለማለት ቅን ውሳኔ ሊይዝ ይገባል። በዚህ ድርድር ውስጥ ኤርትራና መሪዎቿ ትልቁን ድርሻ የሚይዙ ይሆናል። እንዳይሳካም እንዲሳካም ሊያደርጉት የሚችሉት በኤርትራ በኩል ያሉት መሪዎቿ ናቸውም። ሁለቱ ሀገራት በኢኮኖሚ ካልተዋሀዱ ሁሉም ወደ ኋላ ሲከተሉ ይኖራሉ እንጂ የሚፈልጉት ቦታ መድረስ አይችሉም። የኢትዮጵያና የኤርትራ ሕዝብ አንዱ ሆኖ ሳለ ሁለት ሀገር የሆነ ነው። ሁለት ሀገርነቱ በታሪክ አጋጣሚ የተፈጠረ ነው ተብሎ መቀበል ቢቻል፣ በየጊዜው እየጠበቁ መጋጨቱ ግን ለሕዝብ መልካም አይደለም። ጥላቻው ክፋቱ፣ መጠላላቱም አያሳድግም። የአንደኛው መውደቅ ሌላኛውን አያነሳም። ሁለቱ ሀገራት አስገራሚ የተፈጥሮ ሀብት ወይም ሪሶርስ ያላቸው ናቸው። መተባበር ሀብታቸውን በጋራ መጠቀም ሲችሉ የራሳቸውን ድንበር ፈጥረው ዛሬም ጉሮሸባ የሚል የጦርነት ዘፈን መልቀቅ አያሳድጋቸውም። ራ ኢትዮጵያ በአሰብ ብትጠቀም የምታገኘው እንጂ የምታጠው ጥቅም የለም። ኤርትራም የኢትዮጵያን ወንዞች ኤሌክትሪክና መሰል የምትፈልጋቸውን ነገሮች በቀላሉ ማግኘት እየቻለች ስለምን በር ዘግተው ይኖራሉ? ካልተበላ ካልተጠጣ እንጀራ ካልሆነ ካልጠቀመ ባህር ውስጥ አለመባሉ ምን ይፈይዳል? ኤርትራ ዛሬ ኃይል የምታመነጭበት ግድብ የለም። በዚህም ዋና ከተማዋ አስመራ ጭምር ኃይል የምታገኘው በጀኔሬተር ነው። ኢትዮጵያ ለጅቡቲ፣ ለሱዳን፣ ለታንዛኒያና ለኬንያ ሀይል ትሸጣለችም ትሸጣለች። ኤርትራም ይህንን ኃይል በቀላሉ ምናልባትም በነጻ ጭምር ማግኘት ትችላለች። ይህ የሚሆነው ግን ሁለቱም ያላቸውን ሀብት በጋራ ለመጠቀም ወሰኑ ነው። ኢትዮጵያና ኤርትራ በጋራ ቢሰሩ የሁለቱ ሀገር ህዝቦች ዛሬ ያሉበት ቦታ ላይ አይኖሩም ነበር። ኢትዮጵያም የቀይ ባህር አሳ አይረባትም፣ ኤርትራም የጎጃም ጤፍ አይናፍቃትም ነበር። ችግሩ ተቸክሎ የቀረው የመቀኝነት፣ የፍርሃትና የመጠራጠር ፖለቲካ ነው። ነገሌ የሚጠቀሙበት ሳሪብ ቀልበት ወይም እንደ ሀይዋ እኔ ከሞት ዶክተር ቀል ቃል አይነት ፖለቲካ የምስራቅ አፍሪካ ቀጠናን ከቀውስና ውጥረት እንዳይወጣ ምክንያት ሆኖታል። አካሄድ መቀየር ያስፈልጋል። ኢትዮጵያ ለኤርትራ ብዙ አማራጭ ማቅረብ እችላለችም። ኢትዮጵያ ለኤርትራ እስከ ፌዴሬሽን የዘለቅ አማራጭ በጅደው የሰላም ስምምነት ሰሞን አቅርባላት ነበርም። ኤርትራና ኢትዮጵያ ውስጥ ያለው ህዝብ በምንም አይለያይም። አንድ የነበረው ህዝብ ለሁለት ተከፍሎ ግማሹ ኤርትራ ውስጥ ሲቀር ሌለው ደግሞ ኢትዮጵያ ውስጥ እየኖረ ነው። ይህም አፋርን አሳውርታን አበሳ ውስጥ ያለውን የሐማሴን ሰራይን አኮሎ ጉዛን ትግርኛ ተናጋሪውን ሰራይና አኮሎ ጉዛን ከረን አካባቢ የሚኖረውን ብሌን ወይም አገው ኩናማንና ሌሎችንም ይመለከታል። የእነዚህ ህዝቦች ግማሽ ኢትዮጵያ ውስጥ፣ ግማሽ ደግሞ ኤርትራ ውስጥ ተነጣጥሎ እየኖረ ነው። ኢትዮጵያውያንና ኤርትራውያን ሞላ ጎደል ታሪካቸው፣ ጠራቸው፣ ቋንቋቸው፣ ሃይማኖታቸውና ባህላቸው አንድ አይነት የሆነ ወይም በጣም የተቀራረበ ነው ማለት ይቻላል። ለኢትዮጵያውያን ከኤርትራውያኖች የበለጠ ወንድምና እህት እንደሌላቸው ሁሉ ለኤርትራውያንም እንደዚሁ ኢትዮጵያውያን የበለጠ የሚቀርባቸው ዓለም ውስጥ ማንም እንደሌለ ይታወቃል። ነገር ግን ፖለቲከኞቹ እኔ ብቻል ብለው የሚል አካሄድ ዋጋ ማስከፈሉ ካልተቀየረ ዛሬም ዋጋ ሊያስከፍል ይችላል። እንኳንስ ህዝቡ ከብቱ እንኳን ሳይቀር አገሩን በትክክል ያውቀው ነበረም። ለምሳሌ ያህል ሐዘም ወይም አክል ጉዛይ ተነስቶ ወሎ ድረስ ለግጦሽ በየዓመቱ ይመጣ የነበረው የኤርትራ ከብት ውሃና ሳሩ ሁሉ የት እንዳለ በትክክል ያውቀዋል። እንደዚሁም ተሰራየና ጋሽ ሰቲት ተነስቶ በየዓመቱ ጎንደር ድረስ የሚመጣው ከብት የግጦሽ ሰፈሩን ጠንቅቆ ያውቀው ነበርም። ለምሳሌ ያህል ሰቲት ሁመራ፣ አናት፣ ባህረ ሰላም፣ ንጉዲ አርማጭሆ ወረደም ሊጠቀሱ ይችላሉ። እንደዚህ ከእንስሳቱ ጋር ጭምር የተዋደው ህዝብ ነው የተለያየውም። ይህ ህዝብ ውህደት ሊፈጥር አብሮ ሊያድግ የሚችለው የኤርትራ መንግስት ኢትዮጵያ ወከቧን እንደተሰብር የሚፈቅድ ከሆነ ነው። የኤርትራ መንግስት የኢትዮጵያን የባህር በር ጥያቄ በቀላሉ ሊያዩው አይገባም። በሰላም ተሞክሮ ካልተሳካ፣ ቀስ በቀስ ጉዳዩ ወደ ኃይል አማራጭ ሊገባ ይችላል። ይህ እንዳይሆን ሳውዲ ምክንያት ስትሆን እየተንቀሳቀሰች ትገኛለችም። ምርጫው የኤርትራ ነው፣ ሰላምን ወይም ጦርን። በሰላም ቢያልቅ በድርድር አሰብ ወደ ኢትዮጵያ ብትሆን፣ ኤርትራን በምትኩ ከኢትዮጵያ የሚሰጣትን ብትወስድ፣ አጠናውን ሰላም እንዲሞላበት ያደርጋል። አበቃን። መልካም ጊዜን ተመኘን።